ለዘመናት በጉጉት ሲጠበቅ የነበረ በጉጉት አይደለም በንስርም ሲጠበቅ የነበረ እንግዲህ የስጥ እንግዲህ ውድድራችን ዛሬ ፍጻሜ ያገኛል። አሁ እንግዲህ ዛሬ የመጨረሻው ዙር ነው የሚሆነው። አሸናፊው እዚሁ ይለያል። ቅቤ የሚጠብሱ ምላሶችም እንግዲህ ቅቤ ሊያጠጡን ዝግጅታቸውን ጨርሷል። በዛ ላይ ደግሞ እንግዲህ እንደሰማወት ከሆነ ጉም የሚጨብጡ አረ እንደውም መጨበጥ አርም ጨብጠው የሚለቁ እንደገና ኤሊ የሚጋልቡ እሳት የላሱ አንደበቶችም በቶችም አሉ ተብሎ እኛ መስማት ነው ያለብን። እኛ ብዙ ሰክሰናል ብዙ ሰጥተናል አይደል? ዛሬ እነሱን ነው ምንሳው። ቆንጆ ቆንጆን አሰጣጥ ነው እኛ የሰጠነው። እስኪ ደግሞ እና ያለን ቆንጆ ቆንጆ አሰጣጥ አዎ፣ አይ በነገራችን ሽልማትም አለ። አሁን ሸልማ አለ። በሚሊየን ነው አይደለ? በሚሊየን ይገርም። ከሆነኛ አሁን እንትን ብንቀደድ ይሻለን ነበር። ዳኛ ጠፋ ጠፋ። ዛሬ ግን አንቺ ማምሮብሻል በጣም ነው የማመሰግነው። እውነቴን ነው ሲኖ ትራክ መስለሻል አይደለ? እስኪ የመጀመሪያው ሰው ይግባ። አደለን አሁ እንግዲህ ዛሬ እውነተኛ ውሸት እዚህ መድረክ ላይ ያሸንፋል። ልክ ብለሻል እንግዲህ፣ እነሱ ውሸት ያወራሉ፣ እኛ የእውነት እንዳኛለ ቆንጆ ቆንጆ የሆነ ስጥ የሰጠንን ሰው ማሸነፉ አይቀርም። አዎ ዛሬ እንግዲህ እውነተኛ ጀነን ያለ ምርጡ የስጥ ቀጣዳ ያሸንፋል አይደለ? ያሸንፋል። እንግዲህ አሉ፣ ተወዳዳሪዎች ሞልተዋል። እዚህ ብዙ ሰዎች በጉጉት ሲጠብቁ የነበረ ነው። እንግዲህ መግባት ይችላሉ፣ ይቻላል። እስኪ እሺ እንዴት ነህ እንዴት ናችሁ አለን አለን ማንም በለ አንተን ለውድድር ነው የመጣሁት እኔ ልሰጥ በጣም ጥሩ እኛም እንግዲህ ልንቀበል ዝግጁ ነን ንቺ እንኳን ደህና መጣ መች መጣሁ መጥቻለሁ እንዴ ሊገር እስኪ ነስማ ከዛ በፊት ግን በእውነት በእውነት እናንተን የመሰለ ዓለም አቀፍ ሰጪዎች ጋር መጥቼ እኔ ስጥ እንግዲህ ለማቅረብ በመታደለ እጅግ በጣም ደስተኛ ነኝ። እናንተ ስትሰጡ እኔ ያየውን ያደግኩት አዎ፣ በደንብ አርገን ነው እየሰጠን ያደግ ነው። እናንተን እያየውን ያደግኩት እናንተን የመሳሰሉ ሰጪዎች እኔም በመዳኘታቸው በጣም ትልቅ እድል ነው የሚሰማኝ። እኛ እንግዲህ የስጥ ቀዳጆች ሆንን። በጣም ረዥም ጊዜ ስቅል አድርገነው ቆይተናል ቆይተናል መስጠት በራሱ ጥበብ ነው ጥበብ ይፈልጋል ደግሞ ደስ የሚል ነገር ነው መስጠት በጣም ማል ነው መስጠት ደስ ይላል ነው ምትላል አማርኛው ነው እሺ አዎ አይ ትክክል ነች መስጠት ደስ ይላል እስቲ ሁለት ደቂቃ አለ እንግዲህ ስጥ እኔ የፎልስላንድ አስተዳዳሪ ነኝ ፎልስላንድ ፎልስላንድ ማለት ፎልስላንድ የሚባላለን አገር ነው አዎ ፉልስላንድ አገር ነው። የኔ አስተዳዳሪው ነኝ። በዛ ውስጥ ብዙ ክፍለ ከተማና ቀበሌዎች አሉ። ወረዳ ምስ ወረዳ ስድስት ወደ ሰባት እያለ ይቀጥላል። ምናልባትም እድሉ ካለ እኔ እናንተን ስለምወዳችሁ፣ አንተ በተለይ ሰውነት አሰፋፉ ደንደን ማለቱ መሬት አስተዳደር አንቺ ጸሐፊ ያደርጋቸዋል የፉልስላንድ አስተዳደር የፈጣሪ ያለ ትቀደዱ የለ እሺ፣ በጣም ጥሩ። እንግዲህ ያው ካርታ ላይ ያለ ሀገር አይደለም። ጥሩ አጀማመርህ በጣም በጣም ደስ ይላል። ይዘ ስጥ በራሱ መሰረት ሲኖረው ደስ ይላል። አዎ፣ በጣም ደስ ይላል። እኔ እራሱ አሁን ሂጄ ባየው በጣም ደስ ይለኛል። ፎልስላንድን ሂጄ ባየው በጣም ደስ ይለኛል። ግን ህዝቦቹን ቢነግረን አሪፍ ነው። ህዝቦች አሉት ፎልስላንድ? ነፍ ህዝቡ ነው ያለው በጣም ነው ህዝብ። እንደውም በሀያ ሀያ በተደረገው የስታትስቲክስ ህዝብ ቆጠራ አማካኝነት ከአንድ ሚሊዮን በላይ አልፈን ነበረ። ቁጥራቸው ሁላ ላስቆጠርኩ ደርቤ ስልጣን ልስጥ ቤትና ህዝብ ቆጠራ ለአንተ እኔም አለው እኮ ምን ሆነ ነው ስማቸውን ልትነግረን ትችላለህ? የአንድ ሚሊዮኑ? አዎ እችላለሁ። በቃ በአንተ በጣም ጎበዝ ነው፣ ትቀደዳለህ። የጨለለ የጨርቁን የጣለ ስጥ፣ በጣም ደስ የሚል ስጥ። እሺ ሌላ የምትነግረን ነገር አለ? ዜግነት ምናምን ትሰጣላችሁ? እዛ እንዴት ነው? ዜግነት በገፍ ነው። ፎልስላንድ ላይ በገፍ ነው። ለሁሉም ነው የሚሰጠው። ሁሉም ዜጋ ለየራሱ የሆነ የወር ደመወዝ ይሰጠዋል። ላም ከፈለገ ማርባት ጥጃ፣ ከብት ሁሉ ነገር ይመቻችለታል። ሜዳ አለ፣ ሳር ለላሞች አሪፍ ነው፣ ለላሞች በተለይ ሳሩ ሳሩ በጣም ፎልስላንድ በጣም በጣም አሪፍ። ስለዚህ ለቫኬሽን አብረን ላሞቹ ስንት ሊትር ነው የሚሰጡት? አሁን ምን መሰለህ፣ እዚህ ጋር ማሰብ ያለብን ነገር በሊትር ምናምን ብለን እዚህ እንዳለው መመዘን የለብንም። ፎልስላንድ የወተት ወንዝ አለ። የወተት ወንዝ አለ ን ምን ይሰራው? ጅረቶችም አሉት፣ ፏፏቴ ሁሉ የሚገርም ነገር እንት እንደ ጭቃ የሚይዝህ አርጎ ነው አርጎ ነው አርጎ ዳቦ መክሰስን አገኘ ማለት ነው። በጣም አሪፍ ነው። ደስ የሚል አሰጣጥ። እንዴት ነው ወተት ምናምን ይዘንባል? አዎ አሁን ምንድን ነው እዚህ የተለመደ ነገር አለ። ላማን ለኝ በሰማይ ወተቷን ማላ የሚባለው እዛ አይሰራም። ሁሉ ክረምት ላይ ላማ በቃ ከሰማይ ትለቋለች። እዛ ከሰማይ ነው የወረደ። ሰማይ ያለችው ላማ ለኝ ነው ቤት ላይ እኔ ምለህ እንዴት ነው ግን አሁን ሽልማቱን ይዘው ሄደ፣ እዛ ምን ልታረግበት ነው ስል ወተት የሚዘንብ ከሆነ እርጎም ይዘህ ከሆነ ምን ያደርግላችኋል? ዝም ብለህ ወታፍን ከፍተህ መጠጣት ነው። ሲመጣ ማሸጊያ ለማምረት ገንዘቡ ያስፈልገኛል። እዛ እዚ ከዛ ነው ሚሸጠው፣ ከዛ እዚ አምጥቼ ሸጠዋል። ኢንተርፕረነር ነው። ማሸጊያ ሪሪፍመቀረምለውም ከሆነ የፎልስላንድ ህዝብ አብሮኝ እዚህ መቶ አለመወዳደሩ ትንሽ ቅርብ ብሎኛል። አይዞህ ግን እወክላቸዋል። ስለዚህ ከተሳካልህ እንግዲህ እና አለን ሌሎችም ተወዳዳሪዎች ስላሉ በቃ እዛ ውጭ ጋር ሁንና፣ መሬት አስተዳደር ጸሐፊ። በጣም ጥሩ በጣም ጥሩ ጥሩ ነው። አይ ይሄኛው ጥሩ መጥቷል። እንደዚህ አይነት ቀደዳ አዎ። እስኪ ደሞ ሌሎቹን ደሞ እንሰማለን። አሁን ቀጣይ ደግሞ እስቲ ቀጣይ ደግሞ እስቲ ኦ አዴች በጣም ጎበዝ ሰጪ ና አስታውሻ አስታውሳታለሁ አስታውሻ ደበውድቅ ት ሌሊት ምሳዬን በልቼ ቁርሴን እደግማለሁ ያለችው ልጅ አንቺ ማለት እኮ የሰጪዎች ሮላንዶ ማለት አንደኛ። የስጥ ቀዳዳ። አመሰግናለሁ በጣም። እንግዲህ አሁንም ሁለት ደቂቃ አለሽ። እሺ፣ እንግዲህ ስጪ። እሺ፣ ያው በጣም የሚገርማችሁ የእይታ ችሎታ ነው። በጣም የሚገርም የእይታ ችሎታ ነው ያለኝ። አዎ። ለምሳሌ አሁን ሶስት ኪሎ ጤፍ እና ስድስት ባሬላ አሸዋ አንድ ላይ ቢደባለቅ በሁለት ደቂቃ ውስጥ አሸዋን ለብቻ፣ ጤፉን ለብቻ ለይት። በጣም የሚገርም አይኔ ማይክሮስኮፕ ነው እያልሽ ነው። በዛ ላይ ደግሞ የማስታወስ ችሎታ የማስታወስ ችሎታ ይለያል። ለምሳሌ እዚህ አንድ ዝንብ ብትመጣ ማለት ነው። አንድ ዝንብ እዚህ ብትመጣ፣ ከዛ ተነስታ ከዚህ ቆሼ ብትሄድ፣ ቆሼ ሄጄ ከዝንቦቹ መንጋ ለብቻዋ ለይቼ እዚህ ያየኋትን ዝንብ አውጣታለሁ፣ እለያለሁ። ከዝንብ ጋር ግን ምንድን ነው አላችሁ ዝምድና ነገር የለም። ችሎታ፣ የማስታወስ ችሎታ። ዝንብን ነው ምሳሌ ያደረገችው። ትንሽ ግራ ያለኝ ግን ምንድን ነው ጤፍ ካሽ ዋጋ ግን ምን ይሰራል? ያው ከጄስ ጋ ነው እሱማ። አይ ማለት ይቀራል። አንቺነሽ እንዴ ከጀሶ ጋር እየቀላቀል አይ አይ እንደው እንዳታስተላልፍ ዝንቧ ስሟ ማነው ዝንቧ ብርቂት ብርቂት ትባላለች አሁን እዚህ መታ ታርፎ እዛ ብትሄደው ብርቂት ትባላለች ጥሩ ነው የምትቀደጁ በጣም የሚገርማችሁ ደግሞ ለምሳሌ ማለት ነው አሁን ስናነሳ ስለማስታወስ ችሎታ ወይም ስለማየት ስናነሳ ስንዴና ገብስ አንድ ላይ ቢፈጭ ዱቄት ከሆነ በኋላ ስንዴውን ለገንፎ ገብሱን ደግሞ ለበሶ ዱቄት ከሆነ በኋላ ላይ አይቼ መጠቀም እችላለሁ። በጣም ይገርምሁን የተለበ ስጥ በጣም ይገርም። በጣም ያው ግን ለይ ብላችሁ ከሰጣችሁኝም ትችላላችሁ። ያው ግን ለይ ብላችሁ የምትሰጡኝ በውድቅት ሌሊት ጨረቃ በምትወልድበት ጊዜ ቢሆን ጥሩ ነው። በኖርማል ጊዜ አልችልም ለሌሊት ጨረቃ ምናምን አለች። ጨረቃ ምናምን አይ ቢሆን ጥሩ ነው ለመለያየቱ። አሁን እንኪ ላይ ብትሉ ጨርቃዋ ካለ ወለደች ኬት ይመጣል። ስጡ አሪፍ ነው ስሰጥ ነው ጭ አይደለም። እኛም እየሰማንሽ ነው። እዚህ ብዙ ሰው አለ። ገብቶሻል አይደለ? የመስጠት አይደል ውድድሩ? እሺ ይኸውልሽ፣ ይሄ አንድ በትሽኮ ጥሩ ነው። ጥሩ ትሰጫለሽ።

ስላውጤት መጨረሻ እነግርሻለን ግን መጀመሪያ ላይ የሰጠውትን አሰጣጥ በደንብ አስታውሰብ ለ እሺ ይሄማ ከኛ ጋር ሽርክ አይደል እንዴ? ምንድን ነው ሽርክ? እንደውም ይሄ ሻርክ ነው የሚመስለው። ምን በደንብ ይሰጣሉ? አዎ፣ ቆንጆ ሰጪ ነው። አዎ፣ አንቺ አሪፍ ነው ካልሽ እንኳን ጥሩ ይመስለኛል። እንዴት ነህ? ሰላም ነው? ሰላም አለን። አለን። እንግዲህ ሁለት ደቂቃ አለ። እግርህን በጣም ከፍተህ ነበረ የቆምከው። ሌባ አይገባብህም። እንዲህ እግርህን ከፍተህ አልተሳሳትክም። እኔ ሴኩሪቲ ነው የምሰራው ኧረ እባክህ ሴኩሪቲ ነው የምሰራው እና ሴኩሪቲ እየሰራሁ የማይመጣ እንስሳ የለም አንበሳ ይመጣል ጎሽ አውራሪስ ነብር ይመጣል ነገር ግን እኔ በውስጤ ሁሉንም እንደ ባህሪያቸው የምመልስበት ዜማ አለኝ በዜማ እመልሳችኋለሁ አቤት ምንም የማይመጣ እንስሳም የለም እና በደንብ ለምዶኝ እንደውም በተደጋጋሚ ይመጣሉ። ትንሽ ናሽናል ጂኦግራፊ ነገር ሆናል። ዛሬ የሚሰራው ወደ ሪያሊቲ ስመጣ ግን በዚህ ተሞክሮ ተመስርቼ በአንድ ዜማ አምስት አልበም ሰርቻለሁ። ለእንስሳት የሚወስድ ነው። እስኪ በአንድ ዜማ አምስት አበልበልቻለሁ ነው፣ ኖ በአንድ ዜማ አምስት አልበም ሰርቻለሁ፣ ለብዙ ሰዎችም ሰጥቻለሁ። በአንድ ዜማ አቤት አንድ ዜማ ቀን ጭባር ጌራ ሰማችሁ? እስቲ በፍር አፈር ብላ። እሺ ሶሪ። አንበሳን በጡጫ እለው የነበረ ነብርን በጡጫ እለው የነበረ እባብ ጭንቅላቱን እለው የነበረ፣ ግን ዝሆን ጭንቅላቱን እለው የነበረ፣ እንዳጨርሳቸው ምነው ከአንቺ ስደርስ ልቤ ደነበረ። አትድረስ ቅድም አዎ እንትን ነው እኔ ምን መሰለህ ቅድም በፉጨት እንደ ባህሪያቸው አልከን ግን አሁን ተደባዳቢ ሆንክብን ግልጭ ላፏጭልሽ ምን እባብ ትመስላለች አይ ከባብማ ታምራለች እሺ እሺ ሌላስ አለ ብዙ አለ እኮ እኔ አንዲት ቃልን አንዲት ቃልን ብቻ መሰረት አድርጌ ብዙ ዜማ ሰርቻለሁ ለምሳሌ እሺ በፍቅር ላይ ፍቅር ፍቅር ተደርቦ ፍቅር ተደርቦ ሊገለኝ ነውና እኔናን ገብግቦ እኔናን ገብግቦ አንገበገበኝ ፍቅሩ አንድ ሰዓት አንገበገበኝ ፍቅሩ አንድ ሰዓት እሳት እሳት እሳት እራይነጋም ወይ በጣም በጣም በጣም አሪፍ ነው። በጣም አሪፍ ነው። እንኳን አቋረጥ ከዩ ልቤ እንደ ጨው ቀለጥ ፈሰስ እያለ ነበረ። ተቋራ አዎ፣ ሳታስጨርሳት አይሁን። ግን አሁን ምንድነው የታዘብኩት? አሁን ስጡ ላይ የመጀመሪያው የሙሉ ቀን መለሰ ነው። ሁለተኛ አስቴር አወቀ ነው የዘፈኑት። አዎ ምንድን ነው ታዲያ? የሰዎችን አምጥተህ እኮ ነው ያል። እኔ የሰራሁት እኔ የሰራሁት ደውላቸው። እሷ ነው መደወል የምንችለው ስለዚህ እሷን ብቻ ጥሩ ነው። እሺ፣ ግን ጥሩ አሰጣጥረው። በነገራችን ላይ እኔ ዜማ ስሰራ እኔ ዜማ ስሰራ አስራ አምስት አንበሶች ሁለት ትልልቅ አህዮች ልክ እንደ እናንተ አይነት በዘጠና ወፎች ታጅቤ ነው የምሰራው። ታጅቤ ሰፋን። አዎ ለእንስሳት ነበራ የሰራኸው? እንዴት ተስማሙልህ? እነዚህ ራሱ አሁን የጠራኸው እኮ እንዴት ተስማሙልህ? አይገጥሙም እኮ እንስሳቶቹ። ዜማ እንስሳትን ያስመማል። የማይስማም እንስሳት ያስመማል። እኔ ልጨምርልህ ልጨምርልህ፣ ብዙ እንስሳት ሰርግ ላይ ተገኝቼ ነው የዘፍኛል። በትክክል ገልጻ እኔ ጥሩ ስጥ ነው። አዎ ከዚህ በላይ መስጠት የለም። አሪፍ ነው። እኔ ብንሸልመው ነው ደስም ይለኝ። ጥሩ ነው የሰጠው። እንግዲህ ሽልማቱን አልተናገርንም አይደለ? ሽልማቱ የዛሬው ሁለት ሚሊዮን ብር ነው ሁለት ሚሊዮን ብር ነው። ተሰብቶ ታይቶ የማይታወቅ እና ከዛ ላይ ደስ የሚለው ነገር መሰለህ አንድ ነጥብ ሰባቱን እኛ ወስደህ ተካፍለን እሰጥሀለሁ። ስለዚህ ስለ እንስሳት አውርተህ 300 ማግኘትህ በጣም ትልቅ ነገር ነው። ስለዚህ እውነት ለአውራ እውነት ለአውራ አለቀ። እኔ ደመና ፈትዬ ጋቢ የሚሸምን ሰው ነኝ። እውነቱማ ሌቦች ናችሁ፣ ሌቦች ናችሁ። ሶስት መቶውን አስገቡት። እኛም አንድ የእውነት እንንገር፣ ብሩን አንሰጠ ህዝብ ነበር ይሰጣል ያለ አትሰጥኝም። ሶስት መቶውንም ው እና ለማንኛውም፣ ለአንቺም አንዱነት ነት ልንገርሽ ምንም አይደርስሽም ከዚህ ገንዘብ